ከተመሰረተ ከ20 በላይ ዓመታትን ያስቆጠረው ሙዳይ የበጎ አድራጎት ማህበር ከ1250 በላይ ህጻናትና እናቶችን በስሩ ይዞ እየደገፈ እንደሚገኝ አስታውቋል። ማህበሩ በቅጥር ግቢ ውስጥ በሚገኘው መዋለ ህጻናት ትምህርት ቤት ህጻናት እንዲማሩ የሚያደርግ ሲሆን ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ የሚማሩ ተማሪዎችን ደግሞ ሙሉ ወጪ በመሸፈን ያስተምራል። በዚህም ከአራስ ህጻናት ዩኒቨርሲቲ ውስጥ እስከሚገኙ ተማሪዎች ድረስ ላሉ 750 ወገኖች ድጋፍ እያደረገ ይገኛል። 500 የሚደርሱ እናቶች ደግሞ ራሳቸውን እንዲችሉ የሚረዳ ስልጠናዎች እየ እየተሰጣቸው ይገኛል። እነዚህ ወገኖች የተለያዩ ድጋፎች እየተደረጉላቸው ቢሆንም በቂ የሚባል አይደለም የሚሉት የማህበሩ መስራች ወይዘሮ ሙዳይ ምትኩ ከገንዘብ በተጨማሪ ሌሎች ድጋፎች ሊደረጉ እንደሚገባ ጠቁመዋል። ይህንን አስመልክቶም ከመጋቢት 28 እስከ ሚያዝያ 5 ቀን 2017 ዓ ም ድረስ የሚቆይና ከ10 ሺህ በላይ የማህበረሰብ ክፍሎች ተሳታፊ የሆኑበታል ተብሎ የሚጠበቅ የፍቅር ሳምንት የሚል መርሃ ግብር መዘጋጀቱን መስራቿ ተናግረዋል። ከ10 ሺህ በላይ የዚህ ፍቅር ሳምንት ይታደማሉ ብለን እናስባለን። እንዳልኩ ዋና አላማው ምንድነው? ልጆቻችን ፍቅር መስጠት ነው፣ ግቢ መጎብኘት ነው። እንዲሁም ደግሞ የኢትዮጵያ ባህሎች የነበሩ አሁን የተረሱት እያስታወስንም እየተዝናናንም ማለት ነው። ሳቅ ጨዋታም እያደረግን ያው ፍቅር ስሰጥ እየሳቅ እየተጫወትክ ነው እና እያደረግን ከአስር ሺህ ሰው በላይ ይታደማል ብዬ አስባለሁ። አሁንም መተጋገዝ በጣም እንችላለን። መተጋገዝ ሲባል የግድ ሰው የሚያስበው ገንዘብ ብቻ ነው፣ ገንዘብ ብቻ አይደለም። በብዙ ነገር ማገዝ እንችላለን። ለማገዝ ፍቃድ በጀመሪያ ውስጣችን ማሳመን አለብን። ከህፃን ጀምሮ እስከ አርቢትና ሽማግሌ ማገዝ ይችላሉ። በምን ማገዝ ይችላሉ ሲባል ልጆች ለምሳሌ ከልጆች ጋር መጥተው በመጫወት ራሱ ማገዝ ነው። አዛውንቶቹ የሙያቸውን ድሮ ያሳለፉትን ነገሮች ቢነግሩን ማገዝ ይቻላል፣ ቢጸልዩልን ማገዝ ይቻላል። ቤቱ ለሁሉም ለህብረተሰቡ ክፍት ነው። እንደ ሀገር የመስጠት ባህላችን ሊጠናከር እንደሚገባ በጉዳዩ ዙሪያ ጥናት ያደረጉ ባለሙያዎች ይገልጻሉ። ይህንን ማድረግ ከተቻለ የሌሎችን እጅ ሳንጠብቅ መደጋገፍ እንችላለን የሚሉት የሰው ሀብት አስተዳደር አሰልጣኟ ፍጹም አጥናፈወርቅ የበጎ ፈቃድ ስራዎች ለማጠናከር ህጻናት ላይ መስራት እንደሚገባ ጠቁመዋል። ለዚህም በስርዓተ ትምህርት የተደገፈ የማስተማር ስነ ዘይቤ እንደሚያስፈልግ ነው የሚገልጹት። በጎ ፈቃደኝነት እራሱን ችሉ ካሪክለም ውስጥ ወይም ደግሞ የትምህርት ምንድን ነው የስርዓተ ትምህርት እንትን ውስጥ ቢገባ ጥሩ ነው ብዬ አምናለሁ። ምክንያቱም ሌሎች ነገሮችን ብታይ ከህፃንነታቸው ጀምሮ ነው ያንን እየተለማመዱ የሚያድጉት እና ያንን በመለማመዱት ውስጥ ምንድን ነው ትልቅነትም አብሮ ይመጣል። ምንድን ነው ማደግ ማቹሪቲ የምንለው ነገር አብሮ ይመጣል። ፕላስ ደግሞ ሰዎች ሁልጊዜ የራሳቸውን ቤት ብቻ ሳይሆን አንዳንድ ጊዜ አይተህ ከሆነ ለሌሎች መትረፍ የሚችለውን ነገር እንደፈዋለን እንጥለዋለን። እና ለህፃናት ልጆቻችን ብናሳያቸው ለምሳሌ ቤተ እምነቱ አካባቢ ስንሄድ እኛ ከምንሰጥ ልጆች እንዲሰጡ ብናደርግ፣ የመስጠትና የመቀበል ህግ ይባላል ይሄ። በህይወታችን ሂደት ውስጥ ሁላችንም ላይ የሚያጋጥመን ነው። ዛሬ ትሰጣለህ፣ ነገ ተቀባይ ትሆናለህ። ዛሬ ገንዘብ ብትሰጥ ነገ ጊዜ ትፈልጋለህ። ዛሬ ገንዘብ ባይኖርህ አንተ እውቀት ትሰጣለህ። እና እንዲህ አይነት ነገሮች ሲኖሩ ነው ሙሉ የሚያደርጉ እና ና ይህንን ልጆች ላይ ከተሰራ ልጆች በጣም ተቀባይ ናቸው፣ ነጭ ወረቀት ናቸው። እንደ ሀገር ያለንን የመደጋገፍ ባህል ለማሳደግ ህፃናት ላይ መስራት ይገባል ያሉት የዋን ፕላኔት ኢንተርናሽናል ትምህርት ቤት ዋና ስራ አስፈጻሚ አቶ ዘላለም አማረ በበኩላቸው የበጎ ፍቃድ ስራዎችን ለማጠናከር በስርዓተ ትምህርት ከማካተት ያለፈ ቁርጠኝነት እንደሚያስፈልግ ጠቁመዋል። ስነ ምግባር ላይ መሰራቱ ኤንድ ኦፍ ዘ ዴ የችግሮቻችን ሁሉ መፍትሄ፣ ምክንያቱ አንድ ሰው ትምህርት ራሱ የሚያስተምረው ምን ለማድረግ ነው? የማህበረሰቡን ችግር መቅረፍ እንዲችል ነው፣ ለሰው ማገልገል እንዲችል ነው። ያንን ከመረዳት አኳያ ይመስለኛል። አንዳንዴ በካሪኪለም ደረጃ ተረድቶ ማስተማርና ማመን ይለያያል። ልክ ስታምን ነው ነገሮች መለወጥ የሚጀምሩት። ለምን የምታይበት ዓይን መነጽር ራሱ ይለያል ብዬ አስባለሁ። ያ ከምን ይጀምራል? ያንን ስታቅ ለመምሮች የምትሰጠው እገዛና በተለይ ደግሞ ስልጠና በጣም በጣም ያስፈልጋል። አብዛኛው ደግሞ ብዙ ጊዜ እንደዚህ ነገሮች ብዙ ገንዘብና መዋለ ነው የሚፈልጉ አይደሉም። በክሪኤቲቪቲ እና በተለያየ ተሰጦ ያላቸው ተማሪዎችና መምህራኖች እነኚህን ባህሪያቶች በልጅነታቸው ሊታከል ይገባል ብዬ አስባለሁ። በካሪኩለም ደረጃ ሆነ ያለው አብዛኛው እንደምናውቀው ትልቁ ችን መምህራኖቹ ራሳቸው በዚህ ደረጃ በመንግስትም ደረጃ ያሉት ሊታገዙ ይገባል። ምክንያቱም ካሪኪለሙ በመስጠት ብቻ የምንፈልገው ለውጥ አይመጣም። ሙዳ የበጎ አድራጎት ማህበር ከመጋቢት 28 እስከ ሚያዝያ 5 ቀን 2017 ዓ.ም ምህረት ድረስ የሚያካሂደውን የፍቅር ሳምንት መርሃ ግብር ኮተቤ ትምህርት ዩኒቨርሲቲ አካባቢ በሚገኘው የማህበሩ ቁጥር ግቢ ውስጥ በመገኘት መሳተፍ እንደሚቻልም ማህበሩ ገልጿል። በህይወታችን ትንሹ አንድ መልካም ነገር ብናረግ ብንችል መተን ምንም አንፈልግምኛ። ብር ስጥኗል አላልንም። መታችሁ ፍቅር ብሰጡ እንዶ ለየት ያለ እንደ ጸሎት ይቆጠራል ብዬ ነው ማስበው። መምጣት ካልቻለን ደሞ በጸሎት ብና ቢያግዝ ብታግዙን ከሀገር ውጭ ላላችሁትም እዛው ባላችሁበት ሆናችሁ ብትጸልዩልን፣ ወይ ደግሞ አልባሳት ካላችሁ በአልባሳት ብታግዙን። ደም በ9923 ላይ ኦኬ ቢሉ አንድ ብር በስልካችሁ ቢያግዙን፣ በተለያየ በሙያችሁም ደሞ በተለየ ብታግዙን። ጥሬን አስተላልፋለሁ። ሁላችሁንም ጋብዣለሁ።